ምክረ አይሁድ ተብሎ ተሰይሟልና ስለምን ይህንን ስያሜ ያገኘ? በዚህ ቀን ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያንስ በዚህ ዕለት ምን አደረጉ? የሚለውን እንደ እግዚአብሔር አምላካችን መልካምና በጎ ፈቃድ ዛሬ አጠር አድርገን እንማማራለን። እንግዲህ የሚያስተምረን እግዚአብሔር ነው፣ የሚመክረን እግዚአብሔር ነው፣ የሚገሥጸን እግዚአብሔር ነው።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 እንዲሁም ደግሞ የእንባ ቀንም ይባላል። እነዚህን ስያሜዎች እንዴት አገኘ? በዚህ ቀን ጌታችን ምን አደረገ? ጻፍት ፈሪሳውያንስ ምን አደረጉ የሚለውን ከመመልከታችን አስቀድሞ ጌታችን ሰኞ ምን እንዳደረገ፣ ማክሰኞ ምን እንዳደረገ፣ ጻፍት ፈሪሳውያንም ሰኞና ማክሰኞ ምን እንዳደረጉ በጥቂቱ ተመልክተን ወደ ዛሬው እንገባለን ማለት ነው። እንግዲህ በዕለተ እሁድ በዓለ ሆሳዕናን ባከብርንበት ዕለት ጻፍት ፈሪሳውያን ምን አደረጉ ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ እየተመሰገነ በመግባቱ አጉረመረሙ። የማጉረምረም ድምፃቸውን አሰሙ። እጅጉን ተበሳጩ። ከመበሳጨታቸውም የተነሳ ታዲያ ጌታችን ላይ ለመምከር ወይም ደግሞ ስለ ጌታችን ጉዳይ ለመወያየት፣ አዎ በአንዱ ሊቀ ካህን ግቢ ሰኞ ዕለት ለመነጋገር ስብሰባ ጠሩ። ስለዚህ ጸሐፍት ፈሪሳውያን በዕለተ እሁድ ሰኞ ለመሰብሰብ፣ አዎ ስብሰባ የጠሩበት እለት ነው። ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ በዕለተ እሁድ ምን አደረገ? በዓለ ሳናን ባከበርንበት ለት ስንል እየተመሰገነ ወደ ኢየሩሳሌም ከገባ በኋላ በቤተ መቅደስ የነበሩትን ሻጭ ለዋጮችን ገበታቸውን ገለባበጠ። ጅራፍ አበጅቶ ደግሞ እንደዚሁ ከቤተ መቅደሱ አስወጣቸው። ይህንን ካደረገ በኋላ ከእነርሱ ሄዶ በቢታንያ አደረ ማለት ነው። አስተውሉ ይህ የሆነው በዕለተ እሁድ ነው። በዕለተ ሰኞ የሕማማት ሰኞ ደግሞ አዎ መርገ መበለስ ተብላ በተጠራችው የሕማማት ሰኞ ጌታችን ምን አደረገ ስንል ጌታችን በቢታንያ አደረ ብለናል። ጠዋት በቢታንያ ከተነሳ በኋላ በማለዳ ተራበ ይላል የማቴዎስ ወንጌል ምዕራፍ 21ን የማርቆስ ወንጌል ምዕራፍ 11ን ስትመለከቱ እንደምታገኙት ማለት ነው። በማለዳ ጌታችን ተራበ። ከዚያ ስምን አደረገ ስንል አንዲት በለስ አው ቅጠሏ ሰፍቶ ተመለከተና ከዚያች በለስ የሚበላ ነገር አገኝባት እንደሆነ ብሎ ወደ እርሷ ጠጋ ብሎ ተመለከተ። ወደ እርሷ ጠጋ ብሎ ሲመለከት አዎ ያቺ በለስ ፍሬ የምታፈራበት ወቅት አልነበርምና ምንም አይነት ፍሬ ከእርሷ ሊያገኝ አልቻለም። በዚህ ምክንያት ታዲያ ወደ እርሷ ቀርቦ ቅጠል ብቻ ሆና ሲመለከታትና የሚቀምሰው ነገር ከእርሷ ስላጣ ያቺን በለስ ረገማት፣ ከአሁን በኋላ ከአንቺ ማንም ፍሬ አያገኝብሽ ብሎ ረገማት። በዚህ ምክንያት የሰሞነ ሕማማት ሰኞ መርገመ በለስ ተብላ ትሰይማለች። ጌታችን ጌታችን ኢየሱስ ክርስቶስ ይቺን በለስ ሲረግማት አዎ በአንጻረ በለስ ኃጢአታችንን ነው የረገመልን፣ ያጠፋልን። በለስን አስታኮ ሔዋን የቀጠፈቻትን ያቺን ኃጢአት ነው ያደረቀልን፣ ያጠፋልን፣ የደመሰሰልን። ወገኖቼ ይህንም ደግሞ በባለፈው በሰሙነ ሕማማት ሰኞ ትምህርታችን ላይ በደንብ ተማመረናልና እና በዛም በዚህ በሰሙነ ሕማማት ሰኞ ደግሞ ጸሐፍት ፈሪሳውያን ምን አደረጉ ስንል እሑድ ዕለት ስብሰባ ተጠርቶ ነበርና ሰኞ ዕለት ስብሰባቸውን ጀመሩ። ተሰበሰቡ። ነገር ግን እንዲሁ ጭቅጭቅ ብቻ ሆኖ ፍሬ አልባ የሆነ ጭቅጭቅ ብቻ አስተናግደው ተበትነዋል ማለት ነው። ምንም ዓይነት ነገር ላይ ሳይስማሙ ተበትነው ማክሰኞ ሊገናኙ ተቀጣጥረው ተበትነዋል ማለት ነው። በሰሙነ ሕማማት ማክሰኞ ደግሞ ጌታችን ምን አደረገልን? ጸሐፍት ፈሪሳውያንስ ምን አደረጉ? ስንል ጌታችን መድኃኒታችን ኢየሱስ ክርስቶስ በዚህ ዕለት በሰሙነ ሕማማት ማክሰኞ ረዥም ትምህርት እያስተማረ ሳለ ስለ ሥልጣኑ ተጠይቋል። ስለ የትኛው ስልጣን ስንል፣ ታዲያ ይህን ሁሉ ስልጣን ማን ሰጠ? ከቤተ መቅደስ እየገረፍክ የምታስወጣበትን፣ አዎ ገበታቸውን የምትበታትርበትን፣ ቤቴ ጸሎቴ ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት የምትልበትን፣ ዕውራንን የምታበራበትን፣ ሽባዎችን የምትተረትርበትን፣ ሕሙማንን የምትፈውስበትን፣ ይህንን ስልጣን ማን የሰጠ ብለው ጌታችንን ስለ ስልጣኑ አዎ ጸሐፍት፣ ፈሪሳውያን ወይም ደግሞ የሀገር ሽማግሌዎች መጥተው ጌታችንን ጠይቀውታል። በዚህ ጊዜ ታዲያ ልብና ኩላሊትን የሚመረምሩ አምላካችን ጥያቄያቸው ጠይቆ ለማወቅ አውቆም ደግሞ ለማመን እንዳልሆነ ስለሚያውቅ ወይም ደግሞ ስላወቀባቸው ጥያቄያቸውን በጥያቄ መልሶላቸዋል። አው ቀጥተኛ ጥያቄያቸውን እንዳይመልስላቸው። ጥያቄያቸው የክፋትና የምቀኝነት ነበር እንጂ ለማወቅና ለማመን አልነበረም። ስለዚህ አጠያቃቸው ከምን አንጻር እንደሆነ ስላወቀ ስለተረዳ እንዲህ አላቸው። እኔም ደግሞ ይህንን ሥልጣን በምን እንደማደርግ ወይም ደግሞ ይህንን ሥልጣን ማን እንደሰጠኝ ማወቅ ከፈለጋችሁ በምን ሥልጣን እንደማደርግ ማወቅ ከፈለጋችሁ እኔም አንድ ጥያቄ ጠይቃችኋለሁ። ያንን ጥያቄ ከመለሳችሁልኝ እኔም ይህንን በምን ሥልጣን እንደማደርግ እነግራችኋለሁ አላቸው። ከዚያም በኋላ የዮሐንስ ጥምቀት ከሰማይ ነው ወይንስ ደግሞ ከሰው ብለው ጠየቃቸው። በዚህ ጊዜ ደነገጡ፣ ዞር ብለው ተንሸኳሸኩ። እንዲህም አሉ ከሰማይ ነው ብንል እንኪያስ እናንተ ስለምን አላመናችሁም? ለምን አልተቀበላችሁም? ይለናል። ከሰው ነው ብንል ደግሞ ዮሐንስን ብዙዎች ያከብሩታልና ሕዝቡ ይነሳብናል። ስለዚህ በቃ አናውቆም እንበል ተባብሎ ሄደው ጌታችንን አናውቆም አሉት። ጌታችን በዚህ ጊዜ እንዲህ ከሆነ እኔም ይህንን ነገር በምን ስልጣን እንደማደርግ አልነገራችሁም ብሎ ጥያቄያቸውን በጥያቄ መለሰላቸው። በዚህም ምክንያት የሰሙነ ሕማማት ማክሰኞ የጥያቄና መልስ ቀን ተብላ ተሰይማለች። እንዲሁም ደግሞ የትምህርት ቀንም ትባላለች። ረዥም ትምህርት ያስተማረበት ዕለት ስለሆነ ማለት ነው። ጸሐፍት ፈሪሳውያን በዚህ ዕለት ሌላው ምን አደረጉ ስንል በአንዱ ሊቀ ካህን ግቢ ለመሰብሰብ ቀጠሮ ተቀጣጥሮ ነበርና ሰኞ ተሰብስበው ምንም ፍሬ ሳፈሩ ተበትነዋል። ማክሰኞም ተሰብስበው እንዲሁ ሲጨቃጨቁ ውለው ቀኑን ሙሉ ምንም ፍሬ ሳፈሩ ለሮብ ተቀጣጥረው ተበትነዋል። ነገር ግን ከመጀመሪያው ቀን ስብሰባቸው ሁለተኛው የሰሙነ ሕማማት ማክሰኞ ዕለት ስብሰባቸው ትንሽ ጠንከር ያለ ነበረ። ወደ መስማማቱ ያጋደለ ነበረ መሰውሉ። ከዚያም ወደ ረቡዕ ተቀጣጥረው ተበትነዋል ማለት ነው። በዚህ በሰሙነ ሕማማት ረቡዕ ደግሞ ምክረ አይሁድ ተብሎ በተጠራው ወይም ደግሞ በተሰየመው በዚህ ዕለት አዎ ጸሐፍት ፈሪሳውያን ምን አደረጉ፣ ጌታችንስ ምን አደረገ የሚለውን ስንመለከት በመጀመሪያ ስለዚህ ቀን በመጽሐፍ ቅዱስ የተመዘገበልን አንብበን እንረዳና እንማማራለን ማለት ነው። በዛሬው ዕለት ስለተደረገው ነገር የማቴዎስ ወንጌል ላይም የማርቆስ ወንጌል ላይም የሉቃስ ወንጌልም የዮሐንስ ወንጌል ላይም በደንብ ተመዝግቦልን እናገኛለን። ለአብነት ያህል ግን ለመማማር ያህል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 ዋጋው እጅግ የበዛ ሽቶ የመላው የአልባስጥሮስ ብልቃጥ ይዛ ወደ እርሱ ቀረበች። በማዕዱም ተቀምጦ ሳለ በራሱ ላይ አፈሰሰችው። ደቀ መዛሙርቱም ይህንን አይተው ተቈጡና፣ ይህ ጥፋት ለምንድን ነው? ይህ በብዙ ዋጋ ተሽጦ ለድሆች ሊሰጥ ይቻል ነበር አሉ። ኢየሱስም ይህንን አውቆ እንዲህ አላቸው፣ መልካም ሥራ ሠርታልኛለችና ሴቲቱንስ ስለምን ታደክሟታላችሁ? ድሃዎች ድሃዎች ሁልጊዜ ከእናንተ ጋር ይኖራሉና እኔ ግን ሁልጊዜ ከእናንተ ጋር አልኖርም። እርሷ ይህንን ሽቶ በሰውነቴ ላይ አፍስሳ ለመቃብሪያ ያደረገች። እውነት እውነት እላችኋለሁ ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። በዚያን ጊዜ የአስቆርቱ ይሁዳ የሚባለው ከአስራ ሁለቱ አንዱ ወደ ካህናት አለቆች ሄዶ ምን ልትሰጡኝ ትወዳላችሁ? እኔም አሳልፌ እሰጣችኋለሁ። እነርሱም ሰላሳ ብር መዘኑለት። ከዚያችም ሰዓት ጀምሮ አሳልፎ ሊሰጠው ምቹ ጊዜ ይሻ ነበር ይላል ልብ በሉ እዚህ የመጽሐፍ ቅዱስ ክፍል ላይ በግልጽ የተቀመጠልን ነገር አለ ጸሐፍት ፈሪሳውያን በዚህ ዕለት ምን ሲያደርጉ እንደዋሉ ጌታችን ደግሞ ምን ሲያደርግ እንደነበረ በደንብ ሰፍሮልን ተመዝግቦልን እናገኛለን አንድ የመጽሐፍ ቅዱስ ክፍልን ጨምርና ወደ ዛሬው ትንታኔ እንሄዳለን ማለት ነው የማርቆስ ወንጌል ምዕራፍ 11 ደግሞ እንደዚሁ በዛሬው ዕለት ስለተከናወነው ይናገራል ከቁጥር አንድ ጀምሮ ስትመለከቱ ከሁለት ቀን በኋላ ፋሲካና የቂጣ በዓል ነበረ የካህናት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 ተዋት። ስለምን ታደክሟታላችሁ? መልካም ሥራ ሰልታልኛለች። ድሃዎች ሁልጊዜ ከእናንተ ጋር ይኖራሉና፣ በማናቸውም በወደዳችሁት ጊዜ መልካም ልታደርጉላቸው ትችላላችሁ። እኔ ግን ሁልጊዜ ከእናንተ ጋር አልኖርም። የተቻላትን አደረገች፣ አስቀድማ ለመቃብሬ ሥጋዬን ቀባች። እውነት እላለሁ ይህ ወንጌል በዓለም ሁሉ በሚሰበክበት በማናቸውም ስፍራ እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል። ከአስራ ሁለቱም አንዱ ያስቆሮቱ ይሁዳ አሳልፎ ሊሰጠው ወደ ካህናት አለቆች ሄዶ፣ ሲሰሙትም ደስ አላቸው። ብር ሊሰጡት ዘንድ ተስፋ ሰጡት። በሚመች ጊዜም እንዴት አድርጎ አሳልፎ እንዲሰጠው ይፈልግ ነበረ ይላል። አስተውሉ እግዚአብሔር ሰዎች፣ እንግዲህ እነዚህን ሁለት የመጽሐፍ ቅዱስ ክፍል አንስተን አሁን ያነበብነውን ልብ ብለን ስናስተውል፣ አዎ ጌታችን መድኃኒታችን ኢየሱስ ክርስቶስ በዛሬው ዕለት የአልባስ ጭሮስ ሽቶ አንዲት ሴት እንደቀባቸው፣ ጌታችንም ደግሞ በስምዖን ዘለብጽ ቤት እንደነበረ፣ ጻፍት ፈሪሳውያንም ደግሞ ተሰብስበው ሲጨቃጨቁ እንደነበረ እናገኛለን ማለት ነው። እንግዲህ ይቺ ሴት ማነች? ስንል ይቺ ሴት ዕድሜዋን ሙሉ በኃጢአት የጨረሰች ወይም ደግሞ በዝሙት ሕይወት ውስጥ ወድቃ የነበረች በዝሙት መንፈስ ተጠምዳ ዕድሜዋን ሙሉ፣ አዎ በኃጢአት ብዙዎችን ስታጠምድ የነበረች መልከ መልካም የነበረች ውብ የነበረች ሴት ናት። እርሷም ታዲያ ወደዚያ ወደ ሽቶ መሸጫው ሄዳ፣ አዎ ዕድሜዋን ሙሉ በዝሙት የሰበሰበችውን ገንዘብ እንዳለ ጠቅለላ ወስዳ ሄዳ ነበርና አዎ በዚያ ሄዳ ዋጋው እጅግ ውድ የሆነውን ለነገሥታትና ለመኳንንት ብቻ የሚሰጠውን የአልባስ ጥሮስ ሽቶ ገዝታ ወደ ጌታችን ሄደች። ጌታችንን በማዕድ ላይ ተቀምጦ ሳለ ወደ እርሱ ቀረበች እና ያንን የአልባስ ጥሮስ ሽቶ በእርሱ ላይ አፈሰሰችው። በዚህ ጊዜ ደቀ መዛሙርቱ ተቆጡ። ይህ ጥፋት ስለምንድን ነው አሉ። ይህ እኮ ዋጋው እጅግ ብዙ ነው ይህ ዋጋ ታዲያ ተሽጦ፣ ይህ አልባስ ጭሮ ሽቶ ተሽጦ ለድሃዎች የሆን ነበረ እኮ። ለምን ሰበረችው? ለምን አፈሰሰችው? መስጠት ከፈለገች እንዲሁ አትሰጥም? ስለምን ይህንን ገስታ አምጥታ ለምን በዚህ ታፈሳለች? ብለው ስለመፍሰሱ እጅጉን ደቀ መዛሙርቱ ተቆጡ፣ ተናደዱ፣ ተናገሯት እርሷንም ይቆጧት ዘንድ ጀመሩ ማለት ነው። በዚህን ጊዜ ታዲያ ጌታችን መድኃኒታችን የሱስ ክርስቶስ እንዲህ አላቸው ስለምን ሴቲቷን ታደክማታላችሁ? ስለምን ትጨቀጭቋታላችሁ? እርሷ መልካም ስራን ሰርታልኛለች። ድሃዎች ሁልጊዜ ከእናንተ ጋር ይኖራሉ፣ እኔ ግን ከእናንተ ጋር ሁልጊዜ አልኖርም አላቸው። ይህንን ማለቱ ስለምንድነው ስንል አዎ ጌታችን ሁል ጊዜ ከእኛ ጋር ነው። ነገር ግን በአካለ ስጋ ከእናንተ ጋር አልኖርም፣ የምሞትበት ከሞትም የምነሳበት ቀን እየቀረበ ነው። በአካለ ስጋ ከእናንተ ጋር አልኖርም፣ ነገር ግን ድሃዎች ሁልጊዜ ከእናንተ ጋር ይኖራሉ። በፈለጋችሁበት ጊዜ ለድሃዎች የፈለጋችሁትን ማድረግ ትችላላችሁ። ይቺ ሴት ግን መልካም ነገርን ሰርታልኛለች። ስለዚህ ለምን ትጨቀጭቋታላችሁ? እርሷ ይህንን ሽቶ በሰውነቴ ላይ አፍስሳ ለመቃበር አደረገች። አዎ በዚያ በጭንቁ በመከራው ጊዜ እኔን መታ ልቀባ ብትል በዚያ ጊዜ ማንም አያስደርሳትም። ከሞትኩ በኋላ መጥቼ ልቀባ ብትል ደግሞ አ ወዲያው ፈጥኜ በሶስተኛው ቀን እነሳለሁ። ስለዚህ እርሷ ትክክል ያደረገችው በሰውነቴ ላይ ለመቃብሬ ይህንን ውድ የሆነ ሽቶ አብስሳለች፣ መልካምን ያደረገችው አላቸው። እንደውም ይህም ብቻ አይደለም፣ እነርሱን እንዲህ ካላቸው በኋላ ኃጢአትሽ፣ ተሰርዮልሻል አላት። ኃጢአቷን እንደመሰሰላት ኃጢአቷን መደምሰስ ብቻ ሳይሆን ደግሞ እውነት እላችኋለሁ አላቸው ደቀ መዛሙርቱን። ይህ ወንጌል በዓለም ሁሉ በማናቸውም ስፍራ በሚሰበክበት እርሷ ያደረገችው ደግሞ ለእርሷ መታሰቢያ እንዲሆን ይነገራል አላቸው። የእግዚአብሔር ቃል ወንጌል በተሰበከበት በተነገረበት ቦታ ሁሉ የእርሷ ስም ወይም ደግሞ እርሷ ያደረገችው ነገር ሁሉ እንዲነገር እግዚአብሔር አምላካችን ቃል ኪዳንን ገባላት ማለት ነው። በዚህ ጊዜ ታዲያ ያስቆሮት ይሁዳ በጣም ይበሳጭ ነበረ። ለምንድን ነው የሚበሳጨው? ከደቀ መዛሙርቱ ተለይቶ እርሱን ምን አበሳጨው ስንል የአስቆሮቱ ይሁዳ ቀድሞውንም ሌባ ነበርና፣ አዎ ገንዘብ ያዥም ስለነበረ ያ የአልባስጥሮስ ሽቶ ቢሸጥ ኖሮ ከዚያ ከተሸጠው ገንዘብ ላይ ሰላሳ ዲናር ለእርሱ ይደርሰው ነበረ። ያ ሰላሳ ዲናር ከእርሱ ስለቀረበት አዎ፣ ዮሐንስ ወንጌል ቀድሞም ሌባ ነበርና ብሎ ይገልጽልናል ሌባ መሆኑን ሲናገር ማለት ነው። አስተውሉ። ያ ሰላሳ ዲናር ከእርሱ ስለቀረበት እጅጉኑ ተናደደ፣ ተፈሳጨ፣ ተቆጣ። በዚያን ጊዜ ታዲያ ያቺን ሰላሳ ዲናር የሚያገኝበትን መንገድ መፈለግ ጀመረ። እግዚአብሔር አመላካችን እርሷ ያደረገችው ሁሉ ለእርሷ መታሰቢያ እንዲሆን ይህ ወንጌል በተሰበከበት በተነገረበት ቦታ ሁሉ እርሷ ያደረገችው ነገር ይነገራል ብሎ ሲናገር፣ በዚያን ጊዜ ወዲያው ያስቆሩት ይሁዳ ከእነርሱ መካከል ተነስቶ ወደ ካህናት አለቆች ዘንድ ሄደ። የካህናት አለቆች ደግሞ በቀያፋ ግቢ ተሰብስበው ቀኑን ሙሉ ሲጨቃጨቁ ነበር የዋሉት። ስለምን ጉዳይ ነው የሚጨቃጨቁት? ምን አጨቃጨቃቸው? እንዲግባቡ ያላደረጋቸው ነገርስ ምንድን ነው ስንል፣ አዎ እንዲግባቡ ያላደረጋቸው ነገር በዓላቸው ደርሶ ነበረ። በዓለ ፋሲካቸውን ሐሙስ ዕለት ያከብሩ ስለነበረ ከሐሙስ በፊት ጌታችንን ቢይዙት፣ አዎ እርሱን የሚከተሉ ሰዎች ረብሻ ይፈጥራሉ ብለው ፈርተው ነበረ። ስለዚህ ጌታችንን በዓለ ፋሲካቸውን ከማክበራቸው አስቀድሞ እንዴት አድርገው መያዝ እንዳለባቸው መግባባት ተስኗቸው ነበረ። ትልቅ ጭንቀት ሀሳብ ሆኖባቸው ነበረ። ከግብፅ ባርነት ነፃ የወጡበትን ዕለት በዓለ ፋሲካ አድርገው ያከብሩ ነበርና ያ በዓል ደግሞ ለነሱ ታላቅ በዓል ነበርና ያ በዓላቸው እንዳይበላሽባቸው ፈርተው መግባባት ተስኗቸው ነበረ። በዚህ ጊዜ ታዲያ በእንዲህ አይነት ጭቅጭቅ ውስጥ ሆኖ ሳለ መግባባት ተስኗቸው እንዲሁ ሲነታረኩ ባሉበት ሰዓት ላይ ያስቆሮቱ ይሁዳ ወደ እነርሱ ገብቶ ጭንቀታቸውን አቀለለላቸው፣ መፍትሄ ሰጣቸው። ምን ብሎ መፍትሄ የሰጣቸው ስንል፣ አዎ እኔ የምትፈልጉትን ኢየሱስ ክርስቶስን አሳልፌ እሰጣችኋለሁ፣ እኔ አሳልፌ ስሰጣችሁ ደግሞ እናንተ ለእኔ ምን ታደርጉልኛላችሁ ብሎ ጠየቃቸው። እነርሱም ታዲያ ሰላሳ ዲናር እንደሚሰጡት ነገሩት። በዚህ ጊዜ በዚያች በአልባስጥሮስ ሽቶ ምክንያት ያጣት ሰላሳ ዲናር በዚህ መልኩ ጌታችንን አሳልፎ በመስጠቱ በመሸጡ ሰላሳ ዲናር እንደሚያገኝ ሲያውቅ ከእነርሱ ጋር ተስማማ። እነዛ ጸሐፍት ፈሪሳውያንም በቀያፋ ግቢ ተሰብስበው የነበሩትም ሸንጓቸው ላይ ቁጭ ብለው ከሰባ አራት ሰዎች በላይ ያሉበት እነዛ ጸሐፍት ፈሪሳውያን ተሰብስበው አዎ፣ በእነርሱ መሃል ገብቶ ጭንቀታቸውን ሲያቀልላቸው ጌታችንን ወስደው ለመግደል ምክራቸውን ጨረሱ። በዛሬ ዕለት ምክራቸውን አጠናቅቁ ማለት ነው። በዚህም ምክንያት የዛሬ ዕለት ምክረ አይሁድ ተብሎ ተሰይሟል። ምክረ አይሁድ ተብሎ መሰየሙ በዛሬ ዕለት የአይሁድ ሊቀ ካህናትና ጻፍት ፈሪሳውያን ጌታን ለመያዝ የተማከሩበት ስለሆነ ነው። የተማከሩበት ስለሆነ ምክረ አይሁድ ተባለ ስንል ደግሞ ምክራቸውን የጀመሩበት ዕለት አይደለም፣ ያጠናቀቁበት ነው። ምክራቸውን የጀመሩት ሰኞ ነው ነገር ግን ማክሰኞ ደግሞ ጠንከር አለ። ረቡዕ ደግሞ ምክራቸውን አጠናቀቁ። በዛ ሁሉ ጊዜ ውስጥ ግን እንዳይስማሙ ሲያደርጋቸው የነበረው ነገር በዓላቸው እንዳይረበሽባቸው ሲፈሩ ስለነበረ ነው። ታዲያ አዎ፣ በዛሬ ዕለት የአይሁድ ሊቃነ ካህናትና ጸሐፍት ፈሪሳውያን ጌታን እንዴት መያዝ እንደሚገባቸው ምክርን ያጠናቅቁበት ቀን ነው። እንዴት መያዝ አለባቸው ስንል ምልክትን ሰጥቷቸው ነበር ያስቆሩት ይሁዳ እኔ ሄጃ ቅፌ ስስመው እርሱ እንደሆነ ታውቃላችሁና በዚያን ጊዜ ወዲያውኑ ያዙት ብሎ ምልክትን ሰጥቷቸው ነበር። የማርቆስ ወንጌል ምዕራፍ 11 ላይ እንደምናገኘው ማለት ነው። ምልክትን ሰጥቷቸው ነበረ። እርሱ በሰጣቸው ምልክት መሠረት እንደሚይዙት፣ አዎ ጌታን እንዴት እንደሚይዙት ምክራቸውን አጠናቀው ነበረ አንድም የአስቆሮቱ ይሁዳ ያስፈለገበት ምክንያት ምንድን ነው ስንል ጌታ ከዮሐንስ ጋር የሚመሳሰልባቸው ነበርና ጌታን ያዝን ብለው ዮሐንስን እንዳይዙ ይፈሩ ነበረ። ስለዚህ የአስቆሮቱ ይሁዳ ደግሞ ምልክትን ሰጥቷቸው ነበር፣ ሄዶ አቅፎ ሲስመው እርሱ እንደሆነ አውቀው ወዲያው ሊይዙት ተስማሙ ማለት ነው። እንዴት መያዝ እንዳለባቸው ምክራቸውን ጨረሱ። በዚህ ምክራቸው ላይ ቅድም እንዳልነው በጣም ትልቅ ጭንቀት ነበር። ምክንያቱም ወቅቱ የፋሲካ በዓላቸውን የሚያከብሩበት ቀን የተቃረበ በመሆኑ ነው። ብዙ ሕዝብ በጌታ ትምህርት የተማረኩ ተአምራቱንም የሚያደንቁ ስለነበሩ ሁከት እንዳይፈጠር ይፈሩ ነበረ። በዚህ ጭንቀት ላይ ሳሉ ከደቀ መዛሙርቱ አንዱ ያስቆሩት ይሁዳ በመካከላቸው በመገኘት የምክራቸው ተባባሪ በመሆን ጭንቀታቸውን አስወግዶላቸዋል ማለት ነው። ስለዚህ በዕለተ ረቡዕ የአይሁድ ሊቃነ ካህናትና ጻፍት ፈሪሳውያን ጌታ እንዲሞት የወሰኑበት ዕለት ነው። ወገኖቼ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ለእኔና ለእናንተ ተላልፎ ሊሰጥ የሞት ፍርድ የተፈረደበት ዕለት ነው። በሰላሳ ዲናር የተሸጠበት ዕለት ነው። ጌታችን እኛን ነፃ ለማውጣት እርሱ ሰላሳ ዲናር ተመዘነለት አዎ እኛን ከወደቅንበት ለማንሳት እኛን ከሞት ወደ ሕይወት ለማሸጋገር እርሱ ግን በዛሬው ዕለት አዎ የሞት ፍርድ የተፈረደበት። ወገኖቼ ታዲያ ይህንንም ለማሰብ የአዲስ ኪዳን ካህናትና ምእመናን በዚህ ዕለት በቤተ ክርስቲያን ተሰብስበው መላ ሰውነታቸውን ለእግዚአብሔር አስገዝተው የሞት ፍርዱን በማሰብና በማልቀስ ሐዋርያት ከጌታ መያዝ በኋላ በሐዘን በፍርሃት እንደነበሩ እያሰቡ መጻሕፍትን በማንበብ በጾም በጸሎት በስግደት ተወስነው ይቆያሉ ማለት ነው። አስተውሉ፣ በዛሬ ዕለት ወይም ደግሞ በሰሙነ ሕማማት ረቡዕ እንዲህ እያደረግን ነው ስርዓቱን የምናከናውነው። ጸሐፍት ፈሪሳውያንም በዚህ ዕለት ምክራቸውን አጠናቀዋል። ጌታችንም ደግሞ ስለ እኛ ተላልፎ ሊሰጥ አዎ በሰላሳ ዲናር ተላልፎ ሊሰጥ የሞት ፍርድ ተፈርዶበታል ማለት ነው። በዛሬ ዕለት የሰሞኑ ማማት ረቦ የተደረገልን ይህንን ነው። ታዲያ ይህ ዕለት ምክር አይሁድ ብቻ አይደለም የሚባለው ብለናል። የመልካም ማዕዛ ቀን የሚባላል ብለናል። ስለምንድነው ይህ ስያሜ የተሰጠው ስንል ጌታችን በዚህ ዕለት በቤተ ዘለም ጽቤት ሳለ መላ ህይወተዋለ ዝሙት አስገዝታ ትኖር የነበረችው ማርያምን ትፍረት የተባለች ወይም ደግሞ ባለሽቷ ማርያም የሚል አዎ ከተግባሯ ጋር የተሰጣ ስም ነው። ይህ ስም ይቺ ሴት ከእንግዲህ ወዲህ በኃጢአት ተበላሽቶ ይኖር የነበረውን ህይወቴን እንደዚህ መልካም ሽቶ የሚያጣፍጥ ኃጢአትን ይቅር የሚል አምላክ መጣ ስትል፣ አዎ ዋጋው እጅግ በጣም ውድ የሆነ ከሦስት መቶ ዲናር በላይ የሚያወጣ ባለ አልባስጥሮስ ጥሮስ ብልቃጥ የተመላ ሽቶ ይዛ በመሄድ ታዲያ በፀጉሩ ላይ ወይም ደግሞ በራሱ ላይ በማርከፍከፍ ስለቀባቸው ይህ ዕለት አዎ የመልካም መዓዛ ቀን ተብሎ ተሰይሟል ማለት ነው። የማቴዎስ ወንጌል ላይም የማርቆስ ወንጌል ላይም የሉቃስ ላይም የዮሐንስ ወንጌል ላይም ተመዝግቦ ታገኛላችሁ። ይህ ዕለት ታዲያ የእንባ ቀንን ተብሎ ይጠራል። ስለምንድነው የእንባ ቀን የተባለው ስንል ይቺ ዕድሜዋን ሙሉ በዝሙቴ ስትተዳደር የነበረችው በኃጢአት ወርቃ የነበረችው ማርያምን ትፍርጥ አዎ፣ በጌታ እግር ላይ ተደፍታ መላ ኃጢአቷን ይቅር እንዲላት በእንባ እግሩን አጥበዋለች። አዎ፣ እያንባት መንታ መንታውን እያንባች በእንባ የጌታችንን እግር አጥበዋለች። በእንባ ማጠብ ብቻ ሳይሆን ደግሞ በፀጉሯም በእንባ ያጠበችውን እግሩን አብሰዋለችና፣ አዎ፣ ይህ የሰሙነ ሕማማት ረቡዕ የእንባ ቀንም ተብሎ ይጠራል። ዛሬም እኛ ስለ ጠላታችን ስለበደላችን የምናለክስበት ቀን ነው። እንባችንን የምናፈስበት ቀን ነው። ወገኖቼ ይቺ ማርያምን ትፍረት እንዳደረገችው የንስሐ እንባ ልናነባ ያስፈልጋል። እኛም ኃጢአታችንን፣ በደላችንን ይቅር እንዲለን አዎ በዚህ ዕለት በጾም በስግደት ሆነን ተወስነን እያነባን ጌታ ሆይ ኃጢአቴን ይቅር በለኝ በደሌን ደምስስልኝ እያልን ላባችን ጠብ እስከሚል ድረስ እየሰገድን ጌታችንን አዎ የምንማጸንበት ቀን ነው። ይህ ቀን ኃጢአትን በማሰብ ማልቀስና ራስን የተወደደ ጥፋት አድርጎ ለእግዚአብሔር ማቅረብ፣ ይቺ ማርያምን ትፍረት ታስተምረናለች። ከርሷ ተምረን አዎ በንሳ ውኃ ልንታጠብ የንሳ እንባን ልናነባ ያስፈልጋል ማለት ነው። ስለዚህ በዚህ ዕለት ጌታችን መድኃኒታችን ኢየሱስ ክርስቶስ ምን አደረገልን? ጸሐፍት ፈሪሳውያን ምን አደረጉ ስንል ይህንን አደረጉ። ዕለቱም ምክረ አይሁድ፣ የመልካም መዓዛ ቀን፣ የእንባ ቀን ተብሎ ይጠራል ማለት ነው። ይህንን ደግሞ ላልሰሙ ላላወቁት ወንድሞቻችሁ ልታሳውቁ ልታስተምሩ ይገባል። እኛ ያወቅነውን የተማርነውን አስተምረን ቢሆን ኖሮ ያወቅነውን አሳውቀን ቢሆን ኖሮ ማንም ልናስመ ልናስመክር ስናሰታ ማዕተብ ባንገቱ ላይ ካሰረችበት ከቅድስት ቤተ ክርስቲያን ወጥቶ ወደ ሌሎች ሃይማኖት ተቋማት ባልሄደ ባልገባ ነበረ። ነገር ግን እኔና እናንተ የተማርነውን ስለማናስተምር፣ ያወቅነውን ስለማናሳውቅ፣ አዎ ብዙ እህቶቻችን ወንድሞቻችን እየሳቱን ያሉትና የሳቱትንም ለመመለስ ያሉትንም ለማጽናት አሁን ላይ የተማርነውን ወደፊት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

እንደ አጋጣሚ አስተምሮ ሰምታችሁ ሊሆን ይችላል። በቀጣይ ከዚህ የሚለቅቁ አስተምሮች ወደ እናንተ አይደርሱም ማለት ነው። ስለዚህ ወደ እናንተ እንዲደርሱ ከፈለጋችሁ ሰብስክራይብ አድርጋችሁ የደውል ምልክቱን መጫን ይኖርባችኋል ማለት ነው። እግዚአብሔር አምላካችን እስካሁን አሳት ጠብቆ ያስተማረን፣ የመከረን፣ የገሰጸን የአባቶቻችን አምላክ ለሁል እግዚአብሔር ስሙ የተመሰገነ ይሁንልን። የሰማነውን በእዝነ ልቦናችን ያሳድርብን። ሰሚዎች ብቻ ሳንሆን በሰማነው ቃል ሰላሳ ስልሳ መቶ ያማረ ፍሬ አፍርተን ዛሬ ስሙ ቀዳሾች ነገ ደግሞ የመንግስቱ ወራሾች ያደርገን ዘንድ እርሱ መልካምና በጎ ፍቃዱ ይሆንልን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን።